ብዙ ሰዎች አሁንም ስለ እነዚህ ብልሃቶች አያውቁም። የፕላስቲክ ትቦን አንድ ጫፍ በአራት እኩል ክፍሎች በመጋዝ ይቆረጡ። በትንሽ ሙቀት ያላሉት። ከዛም አምፖል መስቀያ ሰሩ። የመጥረጊያው ጭንቅላት ከተላቀቀ አልጠብቅም ካሎት የፊኛ አንገት ያድርጉና ይሰሩት። ባለ ሁለት ጎን ፕላስተር በመሰብሰሪያው ጫፍ ላይ ይለጥፉ። ከዛም ብርጭቆ ወረቀት ያያይዙ። የድሪል መሰርሰሪያውን ለመሞረድ ይጠቀሙበት። ባለመስታወት ብልቃት ክዳን ለመክፈት በጣም ከተጣበቀ ገመድ በማጠፍ በመፍቻው ትንሽ ቀዳዳ ውስጥ ያሳልፉ፣ ከዛም በማሽከርከር ይክፈቱት። የስልክ ቻርጀሮ ማስገቢያ ከተደፈነ ሙግሉ ያደርጉ ያድርጉ። ከቀዘቀዘ በኋላ በመሳብ ማስወገድ ይችላሉ። ትኩስ ሙጫ በብሎን ውስጥ ያስገቡ እንዲቀዘቅዝና እንዲጠነክር ያደርጉ ከዛም ጠንካራ ድጋፍ ለመፍጠር በመደርደሪያው የእንጨት ስር ላይ ይሰሩት። ከእነዚህ ብልሃቶችና ተግባራዊ የህይወት ልምዶች ተምረዋል።